እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ ጸጥ ነው እያልኳለሁ። ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ መስማት ምን እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። እኔ ጥያቄን ገና የጠየቁትን ሳልሰማ ነው ሳይሰማ ነው የሚደርበው ማለት ነው አጠራርገ ነገረውና እሱ ሲመልስ ደግሞ ሚውት አድርግለት እሱ በፈልገ ይመልስ አንተ የምትፈልገው መልስ አይመልስልህም ገብቶሃል አንተ በፈለግከው አይመልስልም እሱ በገባው በተረዳው ነው የሚመልሰው በሚፈልገው መልስልኝ አላልኩትም ይ አጠራርገ ይው ታሪካዊ አመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ ድርሳነ መስቀል መጽሐፍትና መጽሐፈት የፉትን ስንክሳርን ጨምሮ ስለማታምንበት ነው? ይህንን እንክሉድ አድርጌ በዚህ አልወያይም ያልከው ወይስ በምንድን ነው ያልኩት? ይሄው ሰማሪ ጋር እሱ አሁን ይመልስ። አመሰግናለሁ። ስላላመንኩበት አይደለም አልወያይም ያልኩት ከ ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከ ላይ ያለው ድረስ ስለማላምንበት ሳይሆን አልወያይም ያልኩት የሚያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ኢሹና አወያይ ኢሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ውስጥ ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተም የሆነ ለፕሮቴስታንቶች ለሁሉም ጥሩ አጋጣሚ ነው ብዬ ነው ማም ነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘህ እያለሁ ልደተቃል እኔ የኋላውን ሳወራህ አንተ ፍለፊት ታወራ። አይ እሱን መለስኩኝ ብዬ ድምጣ ከመለስክ ኔ ጥያቄ አለኝ፣ ገና ያልጨርሱት እኔ የኋላውን። አንተ ጥሪ አቅርበህልኝ እና አድምጠኝ። አንተ ጥሪ አቅርበህልኝ፣ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረክበት ጉዳይ ላይ ሳወራህ፣ አሁን ነገር እድነት ላይ አታወራኝ። እኔ የኋላው ላኝ ነው ያለትኝ አንተና አክሊለ ከእኔ ጋር ነገረ ድህነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለ አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁ ልኝ ጥሪ ያለ አንሱት እኔና እናንተ ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድህነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁም ትሉት ኤርሚ ጥያቄ ስላለኝ ነው። አንድ ሰው ይሄን ነገር ከቶ ምን ማለት ነው? በአንተ ትርጓሚ። ቆይ ቆይ ቆይ፣ ዮኒ ከቶ አፍሮበታል። ስለዚህ ሌላ ጥሪ ማቅረብ የለበትም። አፍሮበታል። አራት ነጥብ። ሌላ ጥሪ ደግሞ ይመጣል። ሌላ ነው ያፈረበት። ለምንድ ነው? ታሪኩ ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው። በቤተክርስቲያኑ መጽሐፍት ነው። ስለዚህ ምንድ ነው የሚፈልገው እሱ? እስቲ እኔ አንድ ሰው ለምሳሌ አሁን ለምሳሌ በነበረው ነገር ላይ

ያንን ነገር አልፈልግም። ትችኋለሁ ካለኝ አይ አንደርስታን ዋት ት ሚንስ በቃ ገባኝ፣ ተረዳ፣ ገባ፣ እንደዛ ውሰደውና እኔ እንደምለው ማለት ነው። ሌሎቻችንም ዮኒ ያልገባህ ነገር አለ፣ አልወስደውም አንድ ሆነ አንድ ሀሳብ ብቻ ልናገር፣ አንድ ብቻ አንድ አንድ ነገር ልናገር። ልደት ሲሆን ምን ሆን መሰለ በሌላ ነገር ስትወያዩ ችግር የኮስቱን አንድ ልናገር እና በሌላው እናንተ ተስማሙ ልነግር ነው

ዝም ብለን የምታወራው በመደዳ እያረገኝ ነው። አድመጠ እንዴት አላረግ፣ እኔ ላውራ እያልኩ፣ የቤቱ ባለቤት እኔ ነኝ እኮ የጠራሁ። ብራዘር፣ ያልጨረስከው ካለ ተናገር። እሺ ሂድ ሀሳብህን። ኦርቶዶክስ አመላችሁ እንደዚህ ነው። እሺ ተናገር። እኔ እያወራሁ አሁን ሚዩት አታርግም። አየው፣ እኔ እያወራው ከዮኒጋ ላውራ ትላለ። እኔ ፍቅጅለ ነው ከዮኒጋ የምታወራው። በእርጋታ መወረሩ ምንድን ነው ችግሩ? እኔ በእርጋታ ነው እያወራሁት ያለሁት ግን ለምን እንደ የማይሰማኝ ነው። ይሰማሃል እኮ ግን እኮ ይስማ ይስማ እኔ እየጠይኩት ያለሁት የሆኒ እንደውም እዚጋ አሁን ጣልቃ ትግባ። እሱ ሊሰራ የፈለገው ፖለቲካ አሰላለ ማለት ነው። ልደተ ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ አመት ጠይቃኛል ጥያቄ። እሺ ብዬ መልሽልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ በመጽሐፍቶች ውስጥ ተሸማቀህ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ናናውራ በመጽሐፍ ቅዱስን በታሪካችሁን ብዬ በመጽሐፍቶችን ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትም ብያለሁ። ለአንተ መላክ ሌለ ያክሌለ በታቦቱ ጉዳይ የአንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብልኪዳንም የአዲስ ኪዳንም ታቦት ማለት ነው ምክንያቱም ህዳር ሃያ አንድ ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊ ይለጋ ነው። አክሊ ጥሬ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊ ይለካለህ ናግባና እናውራ እና ከዚህ በፊት በስልክ አስደው ያስጠርቻለሁ በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሬ ያቀረብክኒ ከዚህ በፊት በብሊም በአዲስም ብያለው። የአዲሱን ኪዳን ታቦት ብቻ ሳይሆን የብሊ ኪዳን ታቦትም ኦርቶዶክስ አምጥታ አክሱ አስቀምጫለሁ ነው ብላ ያለችውን አንተ አቅም ካለህ ቴዲ አዋሳ ቤት ቀጠሮ ተያይዘን እንገናኝ። አክሌለ በተናጠል ቀጥሎስ ልደተቃልም ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁም በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መተ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አድርጋችሁታል። አቅም ካለ ልደት እሱን ጥሪ አንሰው ያን ነገር መስቀሉን ሀሳብ ልስ በጣም ጸጥ ብዬ ነው ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ፣ ደጋግሚ እየተናገርኩ ነው። እዚህ ጋ ዮኒም አለ፣ ብዙ ሰዎች አላችሁ። ህሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩም አላምንም አይደለም ያልኩት። አሁንም ግልጽ እንዲሆን የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል እኮ አወያይ ሆኖ እንኳን አይደለም። እረሱ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል፣ መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አይደለም የሚለው ነው። እና እዛ ላይ ፎከስ አድርገን የምናወራ ከሆነ ብያለሁ። አሁንም አልደጋግም። ነገም ከነገ ወዲያም ዝግጁ ነኝ። በቤተክርስቲያን አላፍርም፣ ተሸማቀቂም አላቅም ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በአራት ዓመት ውስጥ ካደረግኩት ውይይት ማሳየት ይችላል እሱ። ማውራትም አይጠበቅብኝም። ግን ለመጀመሪያ ጊዜ ይመስለኛል ዮናስም እየሰማኝ በነገረ ድነት ዙሪያ ላይ ያለህን ገድላት ሰብስበህ መጥተህ እንወያይ ያልኩት የመጀመሪያው ሰው እኔ ነኝ። ይህን እድል ብትጠቀምበት የተሻለ ነው ብዬ አስባለሁ። እውነቱን ለመናገር ይህ እድል ምናልባት በሌሎቹ ሰዎች ያላገኘው እድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረ ድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋ ነው። የነገረ መስቀሉን ጉዳይ በቃ ነግሬያለሁ

ነገረ መስቀሉን እንቀጥል ነው። ተረርቱ አለ ማንኛው ምን ያል ፈሪ ብራዘር ዘመንኑ የቤት ስራ ሰጥቻችኋለሁ። ጩ ጨርሻለሁ። መቼም ደፍራት መጣም በገድላት ከኔ ጋር በነገረ መጣኝ እንዴት እንደምታፍሩ አሳይቻለ። ይኸው የመጣኸው አንተው ራሱ ያቀረብክልኝን ጥሪ ራስህ መልሰህ የተፋውን ምራቅ ነው የዋጥከው። አቅም የላችሁም አንተ። ነገረ መስቀሉን ጥሪ ያቀረብክልኝን ውድቅ ካደረክ በኋላ ነገረ ድነት ጥሪ ያቀርበልኛል። ነገረ ድነትን ይኸው እዚህ ሶስት ሺህ ሰው እየሰማ እኔ አንተን እቀበልሃለሁ። የምቀበልህ ግን ነገረ መስቀሉን ብለህ ያልከውን መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ ያላችሁትን ነገረ ድህነትን የሚያጠነጥነውን ያን ነገረ መስቀልህ ከሌኒ ታሪክ ጋር የምትቀበል ከሆነ እሱን ልጠራህ ነው። ስለዚህ ፖለቲካ ልሰራ ነው የመጣሁ ማለት እኔ ነኝ የጠራሁ ፖለቲካ ልሰራ ነው። ኦኬ። ስለዚህ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው ብላችሁ የምትሉት ከነገረ መስቀል ማለት ከነገረ ድህነት ጋር ቀጥታ ነው ግንኙነት ያለው። መስቀል ኃይላችሁ ነው፣ መስቀል የነፍሳችሁ መዳኛ ነው፣ መስቀል ቤዛችሁ ነው፣ መስቀል ኃይላችሁ ነው። እሱን ኃይላችን ነው፣ የነፍሳችን መዳኛ ነው ብላችሁ ያላችሁትን እሱን አምጥተ እኔ ፊት እውነት አድርገው እኔ መቼ አልቀበልም አልኩ? ነገረ መስቀሉና ነገረ ድነት ይለያያል ትላለ እንዴ? አይለያይም ስትሉ አልነበር እንዴ? አይለያይም እኮ ስትሉ ነበር። ስለዚህ ይሄ ሰው ነው ለኔ ዲቤት ጥሪ አቅርቦ እንደገና መልሶ ራሱ የሚተፋ ማለት ነው። ጥሪ አቅርብሃል እንደ ወንዶቹ ነገረ ድህነት ብለህ ዮኒ፣ ምናልባት ያላወቀው ነገረ ድህነትን ያወራል ነገረ መስቀል የእነሱ ነገረ መስቀል የመስቀሉ መጽሐፍ ነገረ ድህነትን ያወራል የነፍሳችን መዳኛ ነው ይላል። ዮኒዬ መጽሐፋቸው እንጨቱ ራሱ ያ ቅርጹ ጌታ የተሰቀለበት የነፍሳችን መዳኛ ነው ይላል። ኢየሱስ ላይ ነፍስ መዳኛ የተሰቀለበት እንጨት ነው። ነፍስ መዳኛ ነገር አይደነተን ስለሚያወራ ነው። ያንን የተውት እነሱ ይብለ ቤትኛው በኩል መምጣት እንዳለባቸው፣ ቤትኛው በኩል ኪሳራ እንደሚገጥማቸው ስለሚያውቁ ነው። ጥሩ ነጋዴዎች ናቸው፣ ግን የማያተርፉ ነጋዴዎች ከተነው አልኩ። አይደለም ያለ መሰለ ሜታድ ሜታድ ሜታድ ካለነታይ ተወርዳል ብራዘር፣ እኔ ተራተሽ አክሊላለህ፣ የሱን ጫርሻለህ አክሊላለህ ትናንትና ጥሪ ለኤርሚያስ መዘጋጀት አያስፈልገኝም ብላል። ዲቤት ከኔ ጋር ማድረግ ትፈልጋለህ አኬ? የልደትን ጨርሻናል። ነገረ መስቀልን አንስተህ ከኔ ጋራ ስለ ነገረ ድህነት ስለሚያወራ የቤተክርስቲያኒቱ መጽሐፍ ከኔ ጋራ ዲቤት፣ የጠራኸውን ጥሪ ተቀብያለው። አሁንም ይኸው ሶስት ሺው እየሰማ ተቀብያለው። ልደት፣ እሱን እስካላነሳ ድረስ የፈለግከው አውራ የፈለግከውን አልኩ፣ እየሳኩብህ ነው የማልፈው ኦኬ ምን ማለት እንደሆነ ታውቀዋለህ። ነገረ መስቀል ምን ማለት እንደሆነ ካላወቀ ቢፈር ያለ ኤርሚ ታች ብራጭ ታች አይደለም አንተ የምታወራው ታች ብራጭ። እሺ ስለዚህ ለዚህ ነው የኔ ይሄ በጣም ይቅርታ ነገረ ድህነትን ያውራል መስቀሉ፣ የመስቀሉ ትምህርት እኔ ለዚህ ነው ለዲቤት የምፈልጋቸው የኔ ነገረ መስቀሉ። ጌታ የተሰቀለበት ዕፀ መስቀል የነፍሳችን መዳኛ ነው ብላ ቤተ ክርስቲያኒቱ ታስተምራለች። የነፍስ መዳኛ ከሆነ ኢየሱስ ነፍሳችንን ያዳነ ጌታ አይደል? እንጨቱም ነፍሳችንን ያድናል ብላ ቤተክርስቲያኒቱ ታምናለች። እና ይሄንን መስቀል ደግሞ ከኢየሩሳሌም አምጥቻለሁ ብላለች። በዚህ ታሪክ ማያፍር ከሆነ ለምን ደግሞ የማይወያየው? ያ ቃል ያ ቃሉ እፊቴ እንደማይቆሙ ማለት ነው። ያ ቃሉ ለዛ ነው። አኬ ካለህ መምጣት ትችላለህ። ጥሩት ብለስትል ነበር ትናንትና ፎቶን ያደረግኩት እንደው ድንገት ከመጣ ብዬ ነው ም ለክፋትም አደለም አኬ ያለህ ለኤርሚያስ መዘጋጀትም አያስፈልገኝም ብለህ ትላለህ አይደል? ጥሩ ኤርሚያስ እኮ መጽሐፍ ቅዱስ አያቅም አክዬ ብሉይም አዲስ ኪዳንም አያቅም ስትሉ ሰምቻለሁ። እሱን ሜዳው ላይ ተገናኝተን እናወራለን። ግን አኬ ያለህ ካለህና ካለለ ለወንድሞች ጊዜ ልስጣቸውና ጨርሳለሁ ማለት ነው። ቪዲዮ ላይቭ ላይ ቪዲዮ ሳይሆን ላይቭ ላይ ስትናገር ሰዎች ሪከርድ አድርገው ኤርሚያስ ከመጣ ለሱ መዘጋጀት አያስፈልገኝም ብለሃል። የመዋየት አቅም አለህ አክሊለ፣ አታደርገውም። መድሃኒ ዓለም ክርስቶስ ምስክር ነው፣ አታደርገውም። ካደረግከው ግን የዛሬ አራት ዓመት ላይቭ ላይ ያለው ስልክ አስደውዬ ጠርቼህ አንተው ራሱ ባቀረብ ክልኝ በቃል ኪዳኑ ታቦት በኢትዮጵያ ኦርቶዶክስ ታሪክ ሳይሆን ታቦት ብላ በምትለው እወያያለሁ ብለህ በአነሳውና መጨረሻ እኔም እወያያለሁ። ታቦቱን ግን በተመለከተ በአዲስ ኪዳን ብቻ አይደለም በብሉይ ኪዳንም ነው ብያለሁ። ለምን የብሉይ ኪዳኑ ታቦት አክሱም እኮ አለ ብላችኋል። ኑ ኑ አውሩ እንጂ ኑ ሞግቱ እንጂ አክሱም አለ። የሰሎሞን ዳይናስቲ ወደ ኢትዮጵያ መጥቷል ተብሎ በሚባልበት ላይ መጥቷል። አክሱም ህዳር ሃያ አንድ ቀን ሙሴን ርእየ ሀገር ቅዱስ ትያለች ቤተ ክርስቲያንህ ማህሌ ትቆጥቆማለች። እሱን ታቦትና እና እኔ ጋር እውነት አድርገው በመጀመሪያ እንጂ እንደ ቋንጣ እንደ ህጻን ልጅ ይህንን እየያዛችሁ ይህን እየለቀቃችሁ ዲቤት እያልክ በየቦታው አትቧችሩ ለማለት ነው። አቅም ካላችሁ ኑና ሁለታችሁ ማለት ነው ሁለታችሁ። ይሄኛው ተናግሮ ሄዷል፣ አያደርገውም። እውነት ልንገራችሁ፣ አያደርገውም። ካደረገው እኔ በሚቀጥለው ጊዜ ላይ ነገረ ድነትን በቤተክርስቲያኒቱ መጽሐፍትና በገድላት ድርሳናት ማለት ነው፣ በቤተክርስቲያኒቱ መጽሐፍት ምክንያቱም ገድላት ድርሳናቱ ነገረ ድነትን ስለሚያወሩ በብሉይ ኪዳንም በአዲስ ኪዳንም ዓለም እያየ ልደተ ቃልን በማግስቱ በጭብጨባ እቀበለዋለሁ። ነገረ መስቀልን ከኔ ጋር ከገባ በኋላ ማለት ነው፣ በጭብጨባ ጌታዬ፣ ኢየሱስ ምስክር ነው። ዮኒ፣ የዛን ቀን ፎቶዬን ዝቅዝቅህ አልገባም ብዬ ካልኩ ፎቶዬን ዝቅዝቅህ እንኳን የምታደርገው ካለ አድርግ፣ እገባለሁ። ነገረ ድነት ያውም ያም ነገር እንደነት ዋናውን የምፈልገው እገባለሁ። እስኪ እሱ ይግባ። ቤተክርስቲያን እኮ አምጥቻለሁ ብላ በአደባባይ ላይ የአደባባይ በዓላት ከሚባሉት ጥምቀትና መስቀል ነው የአደባባይ በዓል የሚያከብሩትን እሱ መጥቶ ታሪኩን ሁሉ ጭምር በተጻፈበት መጽሐፍቶችና በስንክሳር በመጻፈ ፉት በድርሳነ መስቀል ይኸው መጽሐፍቶቹን እየነገርኩት ያጥና ጊዜ ወስዶ የአንብብ። እና ታሪክ ቁርስ በር ሲላተምበት እዛው ይቅርብኝ ነው ብሎ የሚለው ሁለተኛ፣ ዲቤት የሚባል አያጠራም። አይ አንብቤዋለሁ፣ ኤርሚያስ ሞግታለሁ ብሎ ካለ ይግባ። በመጽሐፍ ቅዱስ በቤተክርስቲያኑ መጽሐፍት መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን እሱን እውነት ካደረገ በኋላ በማግስቱ እቀበላዋለሁ። ድርሰ ማኖ ነገረ ድነት ላይ አኬም፣ ልክ እንደዛው ይሄንን፣ ግን ባላደረጋችሁበት እናንተን እንደ ህጻን ልጅ ማስታወስ የለብኝም። ኦኬ። ይሄን የምለው በጣም ይቅርታ ሆን ፖለቲካም ሊሰራ ስለፈለገ ነው። ሆን ይቀጥል የምትለው ነገር ካለ ሌሎችም ወንድሞች ተረድቻለሁ። ያ ዛሬ እኮ አይደለም እንደዚህ አይነት ነገር የጀመሩት፣ አረ ብዙ ጊዜ የሆነ ነገር ይሉና አመቻችተው የራሳቸውን ነገር አድርገው እንደሚሄዱ እኮ እረዳለሁ። ገብቷ ሳልረዳ ቀርቼ ሳይሆን እኔ የፈለግኩት እንደምን እንደሆነ ታውቃለህ፣ እንደፈሌ ያስገብተኸው ካለው ላይ ሌላውንም ጨማምረህ አስጥተህ እንድታሰጣልኝ ነው የኔ። ገብተዋል አይመጡም፣ አረስታችን አይደለም ብሎ ይረብሻል። ኖ ኖ ድህነት አለዋ። አይ ነገር በቃ መስቀል የሚባል ነገር አሳንሳ ነው የሚለው አለበታ። ለኛለ ትለዋለህ። ባለፈው እንደዛ አይደለ። አሁን ለምሳሌ አረስታችን አይደለም ብሎ ከኤፍሬም ጋር የተወያየውን ውይይት ብትገባ ስለመዳን እያወራ አንተ ድናሃል ወይ ብሎ ሲለው አረስታችን አይደለም ብሎ ያለ ጀግና እኮ ነው። ግን ምን አለ መሰ ባለፈው በፍቅር አድርገ ቀስ አድርገ አስገብተ እንዴት ተጫውተ እንደወጣ አይተዋል አይደል? ኤርሚሻ እንዴት አድርገ አሳስቀ ችግር የለም ምንም የለም ብለ ካስገባው በኋላ ኳሱ ከተያዘ በኋላ ጨዋታው ገብተዋል ይምረት። እሱ በመስቀል ላለው በምን ላለው በታምረ ማርያም ላለው በምናምን ብፌታ ያስቀምጥለታል። አንተ ነው ያልከኝ ያደለው ድህነት ስባል ስለሁሉም ነው የምትናገረው፣ አንተ ክርስቶስን ይዘህ ነው የምትሄደው። ርዕሳችን አይደለም ብሎ ሰላሳ ጊዜ ቢል አይ ያድናል ብለኸኛል። ችግሩ ምንድን ነው ትለዋለህ። ባለፈው እኮ ምን የመሰለ ወርቅ የሆነ ፖለቲካ ሰርተሃል። ወርቅ እሱን ስላየው አደለ ደምዬ የጠፋው፣ እሱን ስላየ መስሎኝ። አሁንም ኤርሚሻ እኔ ምል የሆነ መንገድ ሲከፍቱልን በደንብ አድርገ አምጥተ ይኸው ያድናል ብላችሁ የምትሉ ክርስቶስ ብቻ አይደለም ብለ ተዘረግፈዋል። እኔ የእኔ አመለካከትም ስለምታውቀው አንተ እያንዳንዱን ፖለቲካቸውን ስለምታውቀው አብራቸው ብዙ ጊዜ ስላየሃቸው አካሄዳቸውን አንተ በሲስተም እሱን አልፎ የመግባት ብቃት አለ ብዬ አስባለሁ። ብቃት አለ ስላየሁም ጭምር ነው የምናገረው። ግን ምንድን ነው እኔ እነሱ ፖለቲካውን ሊጫወቱ ይችላሉ፣ በእውነት ለመናገር ማለት ነው። እኔ የምፈልገው አስቀድሞ ተነጋግሮ የምንነጋገርባቸው መጽሐፍት አቃለ ባለፈው በቴዲና በአንተና በቴዲ ላይ ነው ብዙ የተላከ። በተለይ ቴዲ በጣም ሰድበውታል። ምክንያቱም አርእስቱን መርጠን የምንነጋገርበትን የምንወያይበትን አስምረን በቤተክርስቲያኒቱ መጽሐፍቶችና በመጽሐፍ ቅዱስ ብየው ተነጋግረን አንተ ባለበት ቴዲን ባለበት መጨረሻ እዛ ከገባም በኋላ አይ በቤተክርስቲያን መጽሐፍት አይደለም ብሎ አለ ቪዲዮ ሁሉ አሰማን ገና መግቢያው ላይ እሱን ሁሉ አሰምተን ግን መጨረሻ ላይ ያሉት ሽንፈታቸውን ላለማመን ቴዲ ነው ይሄን ነገር የተጫወተው ብሎ ማን ነው ሽንፈቱን የሚያምነው ኤርሚሻ አይመኑ ግን እንደው ለማንኛውም ግን ሰው ያየው ነገር አለ አደለ ርሚጋር አንድ ሰው እኮ ሙሉ ሰው መጥቶ ማን አለ በዛ ዲቤት በዛ ዲቤት ፈለገ አስተምሮ ነው ወጥቷል ያለ አንድ ሰው አከተመ። አየህ፣ አንድ ሰው አንድ ነገር ምን አለ መሰለህ? ነገረ መስቀል ላይ ለምሳሌ አልቀበልም ካለ አንድ ሰው፣ ኦኬ፣ የማይቀበልበት ሪዝን ምንድን ነው ከተባለ ለምሳሌ አሁን ልደት ቤተክርስቲያኒቱንም እንደማያውቃት አንድ የምታየው ምንድን ነው? አይ ነገረ መስቀል ያን ያህል ምናምን አለ። ነገር ግን ነገረ መስቀል ደህነትን ይነካል። በዛች ቤተክርስቲያን ውስጥ ከስላሴ ጋር ተደርቦ እኩልነቱ ተስተካክሎ ይቆጠራል። በዛች ቤተ እምነት ውስጥ ገብቷል። ስለዚህ አሁን ነገረ መስቀል ላይ አልወያየም ካለ የማይወያይበትን ርዕስ ለምሳሌ የማይወያየበትን ምክንያት ማስቀመጥ አለበት። ገብቷል። አይ ኦኬ ነገረ መስቀል ላይ እወያይ ያለው ካለ ደግሞ ነገረ መስቀል ላይ ይወያይ። ካለቀ በኋላ ለሚጠራው ጥሪ ኤርሚያስ ኮምቢ ያላለው ችግሩ ምንድን ነው? አሁን ኦኬ ነገረ ድነት ላይ እንወያይ ተብሎ ተኪዶ ኤርሚያስ ነገረ መስቀልን ቢያነሳ አካሄዱ ጠማማ ነው የሚመስለው አሁን ባለፈው የተፈጠረውን ነገር አይታል ቴዲቤት ቴዲቤት ባለፈው የተፈጠረው ምንድን ነው አይ እናንተ አሁን ተስማምታችሁ ስላልመጣችሁ በርዕሱ ኦኬ እናንተ ናችሁ የነገራችሁን ብሏል ቴዲም እውነት አለው እዛ ላይ አሁን ቻስማኛወራል ነገረ መስቀልን አንሰው ካለ ቻሰማርበት አልተማረ ገምድል የሚሆነው ቆይ ቆይ ልነግር ነው በዛ ቦታ ላይ ቴዲም ተዋሸ ይባል ምን ይባል ኢትዮጵያ ሰው ግን እዛ ላይ ወንጌል ተማረ አልተማረ፣ ነገር ንስቲ ሙሉ 23 ሺህ ህዝብ ወንጌል ተምሮ ወንጌሉ ገብቶት እንደዚህ አይነት ጉዳለ ብሎ ሰምቶ ነው የወጣ ሰው እኮ ሰማ። አይወራብኝም የተባለው እኮ ተወራ። ግባ። ስለዚህ አሁንም ጥሪው እነሱ ነው የሚያደርጉት ሁሌ። ኤርሚሻ አይደለም እነሱ ነው ጥሪ ያደረጉት ጥሪውን ያደረጉና ይኸው ያንን አንወያይም አለ ማን ያለው በመጀመሪያ እሱ አለ ቀጠለ እንትና መጣ እወያያለሁ ብሎ ማ ይሄ ማን ነው የሚሉት ስሙ ጠፋ ደሜ እወያያለው አጥቤ ነው የማሰጣው አንፈራፍረዋለሁ ስንት ፉከራ ሰማል ሰማል ከዛ አልወያይም አለ የመስቀሉንም አይወያዩትም፣ ይሄንም አይወያዩትም። በዚህ መካከል ግን ሰው ምን እየተማረ እንደሚሄድ እያየን ነው። እናንተ ማየት ያለባችሁ ሰው አልወያይም ባልክ ቁጥር በዛ ጉዳይ ላይ አሁን ኤርሚያ አልወያይም አላለም። ቅድሚያ ጥሪ አርክልኝን ስለ መስቀሉ እንወያያለን ጥሪ አድርጋል። እሱ ይቅደምና በሁለተኛው ይሄንን እንወያይ ነው ኤርሚያ ላይ ያለው። ወይ እንኳን አንደርስታንድ አረጋለሁ ራይት ዮን በቃ አግኝተኛል መስቀሉ ራሱ ነው የመረጣት። ሁለተኛ ነገር መስቀሉ ደህንነትን ያወራል መዳንን ያወራል። ትክክል የነፍሳችን መዳኛ ነው ነው የሚሉት መስቀሉ። እንደ በደምብ ቤዛተኛው ነው ብሎ የሚሉት መስቀሉ ማለት ነው። እሱን እኔ ፊት እውነት ያድርገው እሱን ነው ገባህ። ጥሪ አደረገ ከዛ በኋላ ያኛው አሁን ለምን መሰለ እሱን የፈሩት ቢኒሻልን ገረ ብዙ የሚያቀው ነገር ኤርሚያስ አለ ናው ነገር ሊበላሽ ነገር ሊበላሽብኝ ከሆነ እኔ ምንድን ነው የማደርገው? እንደ አንድ እንደሌላ ከሆንኩኝ ላት ነው ሞት አለው። ገባ። ይሄ ነው ገባ። ይሄኛውን በመስቀሉ ጉዳይ ለመነጋገር ሲያስበው ጥሪው ኤርሚያስ ከሚያቀው ጋር ክላሽ አደረገበት። ስለዚህ ላት ነው። አሁን ደግሞ ኤርሚ አለቅም መስቀሉን ብለኛል ጥሪ ያርጋል። እሱን እንወያይና ደግመን ደግሞ ነገረ ደህንነትን እንወያያለን፣ ችግር የለብኝም አለ። ማን ነው ጥፋተኛ? ፖለቲካ ለመስራት ሳ ማን ነው ጥፋተኛ? እስቲ ንገሩ። ያረክልኝ ጥሪ ስለ መስቀሉ ነው አለ። እሺ መስቀሉን እወያያለሁ፣ እንወያይ አለ ማ ሁለተኛው ደግሞ ስለ ነገረ ድህነት እንነጋገር አለ። ሁለቱንም እሺ አለ። ቅድመ ተከተሉን ይጠብቅልኝ አለ ኤርሚ፣ ቅድመ ተከተሉን ይጠብቅልኝ አለ። ምንድን ነው ኤርሚ ያስጥፋት? እንደው ልደት ቁጭ ብለ ካሰብከው እንደው እንደ እውነተኛ እንደ አንድ ኦርቶዶክስ ተዋሕዶ ክርስቲያን ካሰብከው በመስቀሉ ተወያዩ፣ ከዛ ነገረ ድህነትን ተወያያ። ሁለቱም ጥሪ ካንተ ነው በነገራችን ላይ ያሁለቱንም ጥሪልልደት አሁን ካለ ራሱ ቢገባ ደስ ይለኛልለቱርረተ ሁለቱንም ይወያዩልን። አንዱን የመስቀሉን መጀመሪያ ይወያዩ እንደጠራው ማለት ነው። እውነትን አትሸሽጉ እነትንእንትን አትበሉ። እሱን ጥሪ ያድርግ። ከዛ በኋላ እሱን ከጨረሱ በኋላ በሚፈልገው ቀን አሁንም ጥሪውን የሚያደርገው ልደት ነው። ሁለት ጥሪው ሁለተኛውን ያድርግ ይቀበላል። የአክሊለ ጥሪ ምን ነበር? እስቲ ንገረን። ላይ ያኬ የአሁኑ ላይ ትናንትና ነው፣ አይ ቲንክ ትናንትና ላይፍ ላይ ገብቶ ነው በቪዲዮ ፔጇን አሁን አይዶ ነው ስሟ። ብዙ ጊዜ አያዘኝ። ኧረ ተዉ፣ በጌታ በኢየሱስ ስም አንድ ነገር ልበላችሁ። እኔ እንኳን ብዙም ማቅሰው አይደለሁም። ታላቅ ድንፋታ እየመጣ ነው። ተዉ፣ በመደንፋት የሚመጣ ነገር አይተናል፣ ከአንዴም ሁለት ጊዜ እዩት። ሌላውን ተዉ። የመጀመሪያው ፈለገን አይተናል። ሁለተኛው ማነው? ወንድማችሁ ደሜን አይተናል። ታውቁ፣ ድንፋታ ሳይሆን ማንበብ ነው የሚጠቅመው። ታውቁ እኛ የቃሬ ዛቃ እየሞላ ለሶስተኛ ጊዜ እናንተ ናችሁ ስለ መስቀሉ አልወያይም ያላችሁ በእውነቴን ነው። ስለመስቀሉ አንወ ስለዚህ መስቀሉንም ብለ አልወያይም ብየው፣ አልክ። ተወያዩ እና ተወያዩ እና አሳፍረው። እሺ ኤርሚያስን አሳፍረው። እኛ በቃ እንፈርብ። ኤርሚያስ ከኒዱ ጥሪ አርጋሃል፣ ቅድሚያ ጥሪ አርጋሃል። አሳፍረው፣ ኤርሚያስን እንስማ። ከዛ በኋላ ደግሞ ነገረ ድህነትን በደምብ አርጎ ከአንተ ጋር ይነጋገራል። ቃሌ ነው፣ ቃሌ ነው። ኤርሚያስ አልወያይም ካለ እኔ ኦርቶዶክስ ሆእኔ ቃሌ ነው። ሆ እኔ እሆናለሁ አልወያይም መስቀልን ስለ መስቀል ተወያይተው መስቀልን ተነጋግረው ነገረ ድህነትን አልወያይም ካለ ኤርሜ ጌታን እሆናለሁ አልኩህ እኮ በቃ ነገረ ድህነት ጴንጤ ጋር የለም።